ይስጥልን ተመልካቾቻችን፣ ይህ ብሔረ ጥበብ የተሰኘው ሳምንታዊ መርሐ ግብራችን ነው። የዛሬ እንግዳይ ታዲያ ይበልጣል ፈለቀ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃና መምሪያ የማህበረ ቅዱሳን የስዕል ክፍል ተወካይ ናቸው። እንግዳዬ እንኳን በሰላም መጡ። ቀደም ብዬ እንዳነሳሁት እንግዲህ ቅዱሳት ሥዕላት ብዙ ጊዜ በአብያተ ክርስቲያናት ደረጃም እንደዚሁ ተዋቅረው በኪነ ጥበብ ክፍል ስር ይሆንና የስዕል ክፍል ይኖራቸዋል ትውፊታቸውን ጠብቀው ከትውልድ ትውልድ እንዲሻገሩ አብያተ ክርስቲያናትም አንዳንድ አጥቢያ ላይ በትጋት የሚሰሩ አሉ። በማህበር ደረጃ ደግሞ የማህበረ ቅዱሳን አንዱ ነው። በማሰልጠን በማስተማር ሌሎችም ዘርፈ ብዙ ስራዎች ይኖሩታል ብዬ አምናለኝ፣ እና እስቲ አወቃቀሩ ምን ይመስላል? አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ካላቸው የአገልግሎት ክፍሎች ውስጥ አንዱ የስነ ስዕል ክፍል ነው። ይህ ስነ ስዕል ክፍል ያለው በአዲስ አበባ ማዕከል በመዝሙርና ኪነ ጥበባት ዋና ክፍል ስር ውስጥ ነው። በዚህ ክፍል ውስጥ ሆኖ የስዕል አገልግሎትን ይህ ስነ ስዕል ክፍል እየሰጠ ይገኛል። ይህ ክፍል በውስጡ የስነ ስዕል ንዑስ ክፍል አለው። የትምህርትና ስልጠና ንዑስ ክፍል አለው። እንዲሁም የአባላትን አገልግሎት በተመለከተ የሚያገለግሉ አንድ ንዑስ ክፍል አለው ማለት ነው። በአጠቃላይ በአዲስ አበባ ማዕከል በመዝሙርና ክነ ጥበባት ንኡስ ክፍል ውስጥ ይገኛል ማለት ነው። በእርግጥ የምናነሳው ያው ከስዕል ጋር የተያያዘ ነው። ስዕሎችን ነው ይሰራል ብዬ የምገምተው ግን እንደው ምን ምን ስራ ይሰራል? እንደው ማና ቀውም ሊኖር ስለሚችል እግረ መንገድ ምን ምን ስራ ይሰራል? የስነ ስዕል ክፍል ያው ሲዋቀር ዋነኛ ዓላማው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን ስዕላትን በተመለከተ ያሉትን አገልግሎቶችን ነው የሚሰጠው ማለት ነው። ስለዚህ ከሚሰጣቸው ዋነኛ አገልግሎቶች ውስጥ አንዱ አቅም ያነሳቸው የገንዘብ አቅም የሌላቸው አብያተ ክርስቲያናት ገዳማት አሉ ቤተ ክርስቲያን ያሳንጻሉ ይሰራሉ ሆኖም ግን ቅዱሳን ሥዕላትን ለማሰራት አቅም የሚያንሳቸው ደብራት ገዳማት ሲኖሩ በደብዳቤ ድጋፍ እንዲያደርጉ እኛን ይጠይቁናል ስለዚህ እኛ ጋር ደግሞ ያሉ ሠዓሊያን ቅዱሳን ሥዕላትን በመሳል የሚሳሉ ሥዕላትም ደግሞ ትውፊቱን የጠበቀ የቤተክርስቲያናችንን አሳዘቤ የጠበቀ ሥዕላትን ይሰሩና በቤተክርስቲያኑ ላይ ሄዶ የመለጠፍ ስራ ይሰራሉ ማለት ነው። ስለዚህ ሥዕላቱን ከመስራት ጀምሮ እስከ መለጠፍ ድረስ ይሄዳል ማለት ነው። የመለጠፉ ራሱ ራሱን የቻለ የቤተክርስቲያናችን ትውፊት አለ። ቅዱሳን ሥዕላት ከተሳሉ በኋላ የት ጋር ምን መቀመጥ አለበት የሚለው የተቀመጠ ስለሆነ ያንን እንሰራለን ማለት ነው። እስካሁን በአለፉት አራት ዓመታት ለአምስት አብያተ ክርስቲያናት ቅዱሳን ሥዕላትን ሰርተናል። ለምሳሌ በአዲስ አበባ ላይ ለኮዬ ፈጬ መድኃኔዓለም ቤተክርስቲያን ሰርተናል። ለቅዱስ ማርቆስ ቤተክርስቲያን ሰርተናል። ከአዲስ አበባ ውጭ ደግሞ ለጋምቤላ ቅዱስ ሥላሴ ቤተክርስቲያን ሰርተናል። እንደዚሁም ለቡራዩ ጸደኔ ማርያም ሰርተናል። አዳማ ደግሞ ቢልብሎ ኪዳነብረት ቤተክርስቲያን ሰርተናል ማለት ነው። እነዚህ ቤተክርስቲያኖች ይህን ቅዱሳን ስዕላት በገንዘብ አውጥተው በውጭ ሰዓሊያን ቢያሰሩት ኖሮ ሊያውጡት የሚችሉትን ከስድስት መቶ ሺህ ብር በላይ ቤተክርስቲያን እንድትድን አድርገናል ማለት ነው። አንደኛው ይሄ ነው። ሁለተኛ ስራችን ስለ ቅዱሳን ስዕላት ተማሪዎችን ተቀብለን እናስተምራለን፣ እናሰለጥናለን። ይህንን የምናሰለጥነው ደግሞ በሁለት መልኩ ነው። አንደኛው የበጋው ፕሮግራም አለ። በመጋው ፕሮግራም የአስር ወራት ፕሮግራም ነው። ሁለተኛው ደግሞ የክረምት ፕሮግራም አለን። በክረምት ፕሮግራም ደግሞ ሕጻናቶችን ተቀብለን ነው የምናሰለጠነው ማለት ነው። ከዛ በተጨማሪ ስለ ቅዱሳን ስዕላት ግንዛቤ የሚሰጩ አውደሪዎችን እናዘጋጃለን። ከዛ በተጨማሪ ደግሞ ለምዕመናን ቅዱሳን ስዕላትን እንዲረዱ በተለያዩ ማህበራዊ ሚዲያዎች፣ በተለያዩ ቴሌቪዥኖች መረጃዎችን ስለ ቅዱሳን ስዕላት ግንዛቤ ማስጨበጫ ፕሮግራሞችን እያዘጋጀን እንሰጣለን ማለት ነው። ሌላው ቅዱሳን ሥዕላትን በአውደ ርዕይ እና አውደ ጥናት በማዘጋጀት ለምዕመኑ ተደራሽ እንዲሆን እናደርጋለን ማለት ነው። በዓመት ቢያንስ ሁለት ጊዜ አውደ ርዕይ እናዘጋጃለን። አንደኛው የጥምቀት በዓልን ምክንያት በማድረግ በጥር 10 እና 11 በጃን ሜዳ የምናዘጋጀው አውደ ርዕይ ነው። ሁለተኛው ደግሞ የተማሪዎች ምርቃት ፕሮግራምን መነሻ አድርገን በምርቃት ፕሮግራም ላይ እነዚህ ተማሪዎች የሳሏቸውን ስዕሎች ለምእመናን ስዕላቶቹን አውደሬ ያቀርባሉ ማለት ነው። ሌላው በስዕል ዙሪያ ላይ ለህፃናት፣ ወጣቶች እንደዚሁም ለሰንበት ትምህርት ቤቶች ድጋፍ እናደርጋለን። ማለትም ሰንበት ትምህርት ቤቶች በቅዱሳን ስዕላት ዙሪያ ላይ ስልጠና የሚሰጡ ሊኖሩ ይችላሉ። ትምህርት ስጡን ብለው የሚጠይቁ ሊኖሩ ይችላሉ። ለነሱ እናሰለጠናቸዋለን። ከዛ በተጨማሪ ለግቢ ጉባያትም ተጨማሪ እገዛ እናደርጋለን። ሌላው አብያተ ክርስቲያናት ከተሰሩ በኋላ ቅዱሳን ሥዕላት መሰቀላቸው ግዴታ ነው ይታወቃል። በቤተ ክርስቲያናችን ቅዱሳን ሥዕላትን ለማሰራት ደግሞ የህንፃ ሰሪ ኮሚቴዎች አሉ። እነዛ ህንፃ ሰሪ ኮሚቴዎች የሚያሰሯቸው ቅዱሳን ሥዕላት ምን ምን እንደሆኑ፣ ቅዱሳን ሥዕላትን ለማሰራት ሳሊያኖችን እንዴት መምረጥ እንዳለባቸውም የሚሳሉ ስዕሎችም ትውፊቱን የጠበቁ ናቸው ወይስ አይደሉም የሚለውን የምክር አገልግሎት እንሰጣለን። እንደዚሁም ሳሊያንም ሰርተው ከአስረክቧቸው በኋላ ደግሞ የግምገማ ሥዕላቱ ሥዕላቶቹ የቤተ ክርስቲያናችንን ዶግማ ትውፊት ጠብቆ ነው የተሳለው የሚለውን ግምገማ በማድረግ አስተያየት እንሰጣለን ማለት ነው። ዋነኛነት የምንሰራቸው ስራዎች በስነ ስዕል ክፍል እነዚህ ናቸው ማለት ነው። ጥሩ እንደው አብያተ ክርስቲያናቱ ከነሱ ነው ደብዳቤ በደብዳቤ ነው? በምን መልክ ነው እነሱንስ የምትለዩዋቸው? ለሁሉም አብያተ ክርስቲያናት አደለመች መቼ የምትሰሩትና በምን መልክ ነው የምትለዩዋቸው እነሱን? ራሱ አብያተ ክርስቲያኖችን የምንለይበት መለያ መስፈርት አለን። ለሁሉም ለመስራት አቅሙ የለንም። የሰው ኃይል አቅም ውስንነት ሊኖር ስለሚችል ማለት ነው። ስለዚህ የትኛው ደብር ከየትኛው ደብር ያነሰ አቅም አለ የሚለውን የምንለይበት ራሱን የቻለ መስፈርት አለን። ስለዚህ በመስፈርቱ መሰረት ነው የምንለየው። በመጀመሪያ የሚፈለገው በደብዳቤ ይጠይቁናል አብያተ ክርስቲያኖቹ ይህን ይህን ድጋፍ እንፈልጋለን። ምናልባት የሚፈልጉት ድጋፍ የምክር ሊሆን ይችላል። የቅዱሳን ሥዕላትን ሰርተን እንድንለጥፍላቸው ጭምር ሊሆን ይችላል። ከዛ በተጨማሪም ደግሞ ሌሎች እገዛዎችን ሁሉ ሊጠይቁን ይችላሉ። ስለዚህ የእኛ ስራ በአቅማችን የምክር ከሆነ ምክር የሚሰጡ ባለሙያዎችን መድብና ምክር እንዲሰጧቸው እናደርጋለን። ስዕላቶቹ እንዲሰሩ ከሆነ ግን ስዕላቶቹን በምን ያህል ካሬ ምን ያህል ስዕል ነው የሚፈልጉት፣ እነዚያን ስዕል ለማሰራትስ ደግሞ አቅም አላቸው ወይስ የላቸውም የሚለውን በራሳችን መለያ መስፈርት አስቀምጠን እንለያለን ማለት ነው። ስለዚህ አቅም በጣም ያነሳቸው መክፈል የማይችሉ ምዕመናን ቤተክርስቲያን አሰርተው ህንፃ አሰርተው ቅዱሳን ስዕላትን ለመስቀል ወይም ቤተክርስቲያን ውስጥ ለመለጠፍ አቅም ያነሳቸው መሆኑን ስናረጋግጥ እኛም በአቅማችን ባሉ አገልጋዮች ያው የትሩፋት አገልግሎቱን እንሳተፋለን ማለት ነው ጥሩ እንግዲህ ማህበረ ቅዱሳን የሚሰራው ስራ እንግዲህ ዘርፈ ብዙ ነው ይታወቃል እና በተለይ ደግሞ በገጠር አብያተ ክርስቲያናት ላይ ብዙ ስራ እንደሚሰራ ይታወቃል እና በተጨማሪ ደግሞ እንደዚህ በስዕልም ማገዙ ሌላው የሚያስመሰግነው ነገር ነው። ከዚህ በተጨማሪ ደግሞ ተማሪዎችንም ታስተምራላችሁና እነሱንስ የምትቀበሉበት መንገድ ምን ይመስላል? ተማሪዎችን ላለፉት አራት ዙር ተቀብለን አስተምረናል። በቅዱሳን ስዕላት ማለት ነው። እነዚህ ቅዱሳን ስዕላትን አሁን ያለባቸውን ክፍተቶች ለመድፈን አንደኛው እንደ ማህበረ ቅዱሳን እየወሰንነው ምንድን ነው ሰዓሌዎችን የሚሰሩ ሰዓሌዎችን የቤተ ክርስቲያናችን ትውፊት ቀኑና ጠብቀው የሚሰሩ ሰዓሊያዎችን ማፍራት ነው። እነዚህ ሰዓሊያን ስለ ቤተ ክርስቲያናችን አሳሳጅ ዘይቤ የማያውቀው ከሆነ በየትኛውም ዘርፍ ብናስተምር፣ ሰዓሊው ካላወቀ የሚሳሉ ስዕሎች በሙሉ ትውፊቱን ያልጠበቁ ሊሆኑ ስለሚችሉ ማለት ነው። ስለዚህ ሰዓሊዎችን እናስተምራለን። የምናስተምረው ቀደም እንዳልኩት በበጋው ፕሮግራም ለአስር ወራት ነው። በክረምት ፕሮግራም ደግሞ ለህፃናትም እንደዚሁ በቅዱሳት ሥዕላት ተተኪኝ ትውልድ ለማፍራት ለህፃናትም የሁለት ወራት ጊዜ እናሰለጠናለን። ተማሪዎች የምንቀበልበት መስፈርት ደግሞ አንደኛና ዋነኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ መሆን አለበት። ከዛ በተጨማሪ አማኝነቱን የሚያረጋግጥ ደግሞ ማስረጃ እንቀበላለን። ለምሳሌ ከሰንበት ትምህርት ቤት ሊሆን ይችላል ወይንም ደግሞ የሰበካ ጉባኤ አባል ከሆነ የሰበካ ጉባኤ ደብተር እንዲያመጣ እንጠይቃለን ማለት ነው። ከዛ በተጨማሪ ስዕላቶችን መስራት የሚችል መሆን አለበት። ስዕል መሳል የሚችል መሆን አለበት። ያንንም ደግሞ በፈተናውን ማለፍ አለበት ማለት ነው። ፈተና እናዛዝላለን። የጽሁፍ ፈተና አለን፣ የተግባር ፈተና አለን። ስለዚህ እነዚህ ሁለቱንም ያለፈ ከሆነ ነው ልንቀበለው የምንችለው ማለት ነው። ከዛ በተጨማሪም ቤተ ክርስቲያንን ተምሮ ማገልገል የሚችል መሆኑን ማገልገል የሚችል መሆኑን ለማረጋገጥ የሚሆኑ ጥያቄዎችን ሁሉ አዘጋጅተን እንለያለን ማለት ነው። በዚህ መለያ መስፈርት መሰረት ነው አብዛኛው በበጋ ፕሮግራም ከ16 ዓመት በላይ የሆኑ ወጣትና አዋቂዎችን የምንቀበለው። በክረምቱ ፕሮግራም ደግሞ ከ16 ዓመት በታች የሆኑ ህጻናትና ታዳጊዎችን ነው የምናስተምረው ማለት ነው። እዚህ ስክሪኑም ላይ እንደሚታየው እንግዲህ ህጻናትም ታስተምራላችሁ። ቀደም ብለን እንዳነሳው እና ዝንባሊያቸውን ተከትለው ነው በመመልክ ነው እነሱንስ የምታስተምሯቸው? እነሱም በዋነኛነት በወላጆቻቸው ናቸው ጥቆማ የሚያመጡት። የስዕል ፍላጎት አላቸው ልጆቻችን፣ ስለዚህ ይህን ስዕል ፍላጎታቸውን ደግሞ በተምረው በቀጣይ ቤተ ክርስቲያንን እንዲያገለግሉ እንፈልጋለን የሚል ወላጆቻቸውን የሚያቀርቡት ለዚህ ከወላጆቻቸው መነሻ አድርገን ያንን ጥበቡን መነሻ የሚሆኑ የስዕል መነሻ የሆኑ መሰረታዊ የሆኑ ነገሮችን ነው የምናስተምራቸው ማለት ነው። ስለ ቅዱሳን ስዕላት መሰረታዊ እጃቸውን እንዲያፍታቱ እንዴት መሳለ እንዳለበት ወደፊትም ደግሞ የቅዱሳን ሰአሊ ሰአሊ ለመሆን እራሳቸውን እንዲያነሳሱ የሚያስችላቸውን መግቢያ የስዕል መግቢያ የሆኑ ትምህርቶችን ነው የምንሰጣቸው ማለት ሌላው ሳላነሳው ባላልፈው ደስ የሚለኝ የቀለም ዝግጅት ስ እንግዲህ ስዕል በዋናነት እንደ አንድ ግብዓት ቀለም ይፈልጋል። ና እነዚህ በዚህ በዚህ አትቸገሩም ወይ ታገኛላችሁ? ይ በመመልክ ነው። እሱንስ ቀለማቶችን በተመለከተ ለምሳሌ ቤተ ክርስቲያኖች የሚያሰሩ ከሆነ ቢያንስ የቀለሙን ወጪ እንዲችሉ እናረጋለን። ቢያንስ የቀለሙን ወጪ ብቻ እንዲችሉ እናደረጋለን። ያንን በዛን እንሸፍናለን ማለት ነው። ለተማሪዎች ከሆነ ደግሞ ተማሪዎችም እንደዚህ የሚያስፈልጋቸውን ቀለም በተወሰነ መልኩ እናዘጋጃለን። ተማሪዎችም በራሳቸውም በቤታቸው ሆነው የሚሰሯቸውን ቀለማቶችን እራሳቸው በቤታቸው ሆነው እንዲጠቀሙ እናደርጋለን ማለት ነው። ካልተሳሳት እስካሁን አራት ዙር አሰልጥናቸዋል። እና በእነዚህ ጊዜያቶች ውስጥ ምን ያህል ተማሪዎችን አፍረታቸዋል? እስካሁን በአራት ዙር መቶ ሰላሳ ሰዓሊያንን አስመርቀናል። አሁን በአምስተኛ ዙር ሰባ ዘጠኝ ተማሪዎችን ተቀብለን አሁን በማስተማር ላይ እንገኛለን ማለት ነው። ከወጡስ በኋላ ግን በዚሁ ስራ ተሰማርተው ይሰራሉ? እንዴት ነው ይህንንስ የምታዩበት መንገድ አለ? አዎ፣ በዋነኛነት የሚመጡት ልጆችን ስንመለመላቸው አብዛኞቹ ከሰንበት ትምህርት ቤት የሚመጡ ናቸው። እንደዚሁ ከስዕል ዘርፍ ላይም ደግሞ እንደዚሁ የሚያገለግሉ ናቸው። በተለያዩ ሙያ ላይም የተሰማሩ ይመጣሉ። ስለዚህ መነሻ ላይ መዝግበን ነው የምንቀበላቸው መረጃቸውን በአግባቡ ነው ሰነደን የምንይዘው። ወደ አገልግሎት እንዲገቡም ደግሞ ከተመረቁ በኋላ በዋነኛነት በዚህ በማህበሩ ስነ ስዕል ክፍል ውስጥ እንዲያገለግሉ ነው የምናደርጋቸው። ምክንያቱም የማህበሩ አገልግሎት ዋነኛው ስዕላቶችን ለአቅም ላነሳቸው አብያተ ክርስቲያናት መሳል ነው። ስለዚህ እነዚህ የሚሳሉ ስዕሎችን እነዚህ ተማሪዎች እንዲሳተፉ እናደርጋለን። በትምህርቱ ሂደት ውስጥ አንዱ ሳሌዎቹ እንዲሳተፉ ይደረጋሉ። ስለዚህ በአዳር ፕሮግራም እንደዚህ በትርፍ ጊዜያቸው መጥተው ስዕላቶችን እያገዙ እንዲሰሩ እናደርጋለን። በኋላ ላይም ደግሞ በማህበሩ ታቅፈው አገልግሎትን እንዲያስቀጥሉ እናደርጋለን። ከዚህ በተጨማሪ ደግሞ ሰንበት ተማሪዎች ከሆኑ በየሰንበት ትምህርት ቤቶቻቸው ሄደው የስዕል ትምህርት ቤት እንዲከፍቱ፣ ስለ ስዕል እንዲያስተምሩ፣ ስዕላቶችንም እየሳሉ ደግሞ እዚያው ለደብራቶችን እንዲያገለግሉ እናደርጋለን ማለት ነው። በዚህ ምክንያትም ብዙ ሰንበት ትምህርት ቤቶች ከኛ ማሰልጠኛ ሰነዶችን ወስደው የተለያዩ ማቴሪያሎችን ወስደው ስለ ስልጠና ድጋፎችን አግኝተው እንዲሁም ሰልጥነውም ጭምር ስልጠና እየሰጡ ያሉ ሰንበት ትምህርት ቤቶች አሉ ማለት ነው። ስለዚህ ሰልጣኞችን አስተምሮ መተው ብቻ ሳይሆን ወደ አገልግሎት እንዲሰማሩም ክትትል እናደርጋለን ማለት ነው። በስዕል ዙሪያ እንደ እንደ ተግዳሮት የሚነሳው ብዙ ጊዜ ትፊቱን ያልጠበቁ ስዕላት ይሳላሉ የሚል የብዙዎች ነው እና እናንተ አስተምራችሁ በዚህ ረገድ ምን ያህል አብቅተናል ብላችሁ ታስባላችሁ? ያያችሁትስ ምናልባት የታዘባችሁት? በእኛ ዘርፍ የሚቻለንን ያህል እናደርጋለን። ተማሪዎቹ ማወቅ የሚጠበቅባቸውን በንድፈ ሀሳብ ስለ ቅዱሳን ስዕላት በሙሉ እንዲያውቁ የበኩላችን ጥረት እናደርጋለን። በተግባሩም ደግሞ ስዕል እንዴት ይሳላል ከቤዚክ ጀምሮ እስከ መጨረሻ ቀለም ቅብ ድረስ ያለውን ቀለም ቅብ ከተማሩን በኋላ ደግሞ እንዴት ይሰቀላል የሚለውን እያንዳንዱን ነገር የንድፈ ሀሳብ መምህራንና የተግባር መምህራን እያንዳንዱን ትምህርት ይሰጧቸዋል። ይህንን ክላስ ሲሰጣቸው ደግሞ በየጊዜው የክላስ ወርክ ይኖራል፣ የቤት ስራዎችም ይሰጣቸዋል። ከዛ በተጨማሪ ደግሞ ፈተናዎችም አሏቸው። ፈተና ለምሳሌ በዓመት ሁለት ጊዜ እንፈትናቸዋለን በቀለም ቅብ ከመጀመራቸው በፊት መጀመሪያውን ፈተና እንፈትናቸዋለን። ያንን ሲያልፉ ነው ወደ ቀለም ቅብ የሚገቡት ማለት ነው። ከዛ በኋላ በመጨረሻም ደግሞ ፈተና አላቸው በሁለቱም በጽሑፍም በንድፍ ሀሳብም በተግባር ትምህርቱ ማለት ነው። እያንዳንዱ የሳሏቸውን ስዕሎች ደግሞ በየፋይል ተከፍቶላቸው እዚያው የተቀመጠ እያንዳንዱ ተማሪ ከመጀመሪያ እስከ መጨረሻ ያለውን ሂደት ምን ይመስላል የሚለውን የገመገምን የምንሄደው ውጤታቸውን እያየን ያነሰ ውጤት ያላቸውን ልዩ ድጋፍ የሰጠናቸው እንዲማሩ ወይም የበለጠ እንዲያውቁ እናደርጋቸዋለን ማለት ነው። በመጨረሻ ላይም ስዕላቶችን ይሰራሉ። መመረቂያ ስራቸው አንዱ ስዕል ነው። ስለዚህ በብራና ላይ በሸራ ላይ ስዕላቶችን ይሰራሉ ማለት ነው። ከዛ በተጨማሪም በገበታ ላይም ይሰራሉ። ስለዚህ እነዚህ ስዕላቶችን አቅርበው ውጤታማ መሆናቸውን ስናረጋግጥ ነው የምናስመረቃቸው። ስለዚህ እዛ እስከ ምረቃ ደረስ ደረጃ እስኪደርሱ ድረስ ራሱን የቻለ የምዘና ስርዓት አለን። ያንን ምዘና አልፎ መጨረሻ ላይ ሲመረቁ አገልግሎት ላይ ሲሄዱ ውጤታማ የሆነ ስዕል እንዲሰሩ እኛ የምንፈልገውን ትውፊቱን የጠበቀ የቤተ ክርስቲያናችን አሳሳል ዘይቤ የጠበቀ ስዕላቶችን እንዲሰሩ የሚያስችል ትምህርት ካሪኩለም አለን። ያንን ካሪኩለም መሰረት እንሰጣቸዋለን። ከዛ በተጨማሪም በአብያተ ክርስቲያናት ላይ ደግሞ ምን አለ የሚለውን ወርደው ጥናት ያደርጋሉ። በየደብራት ላይ ያሉ ቅዱሳን ሥዕላት ምን ይመስላሉ? ስለ ቅዱሳን ሥዕላት ምእመናንን በመጠየቅ ሊሆን ይችላል። በየደብራት ላይ የተሰቀሉ ቅዱሳን ሥዕላትን በማየት ሊሆን ይችላል። ያንን ጥናት አድርገው የጥናት ጽሁፋቸውን ያቀርቡልናል። በመጨረሻ ላይም በምረቃ ፕሮግራማቸው ላይ አውደ ጥናት አለ፣ በዛ ላይ እንዲያቀርቡ እናደርጋለን። በዋነኛነት ምዘና ስርዓታችን ከመጀመሪያው እስከ መጨረሻው ድረስ ያለውን የሚያካተት ነው ማለት ነው። ብዙ ጊዜ እንደ መነሻ ለስዕላትም ገድላት ናቸው። በአብዛኛው ስዕል መነሻ የሚያደርጉት እና ስዕሉን እያዩ ከመሳል ባሻገር ስለነዛ የሚያውቁበት የሚሰጣቸው ትምህርት አለ። ስለሚስሉት ስዕል ማን ነው፣ ምን ያደረገ ነው የሚለውን እግረ መንገድ ገድላቸውንም ያውቃሉ ወይ? ይህንን የምትሰጡበት መንገድ አለ ወይ? አዎ። በንድፍ ሀሳብ ትምህርቱ በዋነኛነት የሚሰጠው እሱ ነው። ስዕል እንዴት ይሳላል ስዕል እንዴት ተደርጉ ይሳላል የሚለውን በተግባር ትምህርቱ ይማራሉ። ስለ ስዕል ደግሞ ማወቅ ያለባቸው ንድፍ ሀሳብ እውቀቶችን በሙሉ በንድፍ ሀሳብ ትምህርቱ ነው የሚማሩት። ስለዚህ ከስዕል ምንነት ጀምሮ ስዕል እንዴት መጣ ከሚለው ጀምሮ ከዛ ደግሞ ስዕል በምን አይነት መልኩ እየተሳለ እዚህ ደረስ ደረሰ የሚለውን በንድፍ ሀሳብ ትምህርቱ ይማራሉ። ስለዚህ ስለ ቅዱሳን ስዕላት ማወቅ የሚጠብቅባቸውን ነገሮች በሙሉ በንድፍ ሀሳብ ትምህርቱ ያገኛሉ ማለት ነው። በተጨማሪነት ደግሞ ስለ ቅዱሳን ስለ ቅዱሳን የማያውቅ ሰዓሊ መሳል አይችልም። ስለዚህ ቅዱሳንን በደንብ ማወቅ አለበት። ስለዚህ ስለ አቡነ ተክለ ሃይማኖት ስዕል ለመሳል የሚፈልግ አንድ ሰዓሊ የአቡነ ተክለ ሃይማኖትን ገደል የሚያውቅ መሆን አለበት። ታሪካቸውን ማወቅ የሚችል መሆን አለበት። ያንን ካላወቀ የሚሰራው ስራ ምናልባትም ሌሎች የሳሉትን ኮፒ ያደረገ ሊሰራ ይችላል ማለት ነው። ከራሱ አመንጭቶ ራሱ እግዚአብሔር የሰጠው እውቀት ሰጥቶት በቤተክርስቲያናችን ዘይቤ ተጠቅሞ ትክክለኛውን ሥዕል ለመሳል ይቸገራል። ስለዚህ የቅዱሳንን ታሪክ እንዲያውቁ እናበረታታለን፣ መረጃዎችንም እንሰጣቸዋለን። አብዛኛው የምንቀበላቸውም ተማሪዎች ከቤተ ክርስቲያን ከተለያዩ ትምህርት የተከታትለው የመጡ ስለሆኑ የቤተክርስቲያንን ታሪክ በስፋት የሚያውቁ ናቸው። የማያውቁ እንኳን ሲያጋጥሙን ማወቅ የሚጠብቅባቸውን መረጃ እንሰጣቸዋለን። ለቅዱሳን ታሪክ ገድላቸውን፣ ቅዱሳን ሥዕላት ደግሞ እንዴት ይሳላሉ፣ ለምሳሌ የእመቤታችን ሥዕል እንዴት ይሳላል፣ የጌታችን ሥዕል እንዴት ይሳላል፣ የመላእክት፣ የሰማዕታት፣ የጻድቃን፣ የቅዱሳን በሙሉ ሥዕላት እንዴት ይሳላሉ የሚለውን በሚገባ በየትምህርቱ ጣልቃ እያስገባን እያንዳንዱን ታሪክም እያነሳን እንዲያውቁ እናደርጋለን ማለት ነው። መርሃ ግብሩ ብሔረ ጥበብ እንደመሆኑ ብዙ ጊዜ ጥበብ ነክ ጉዳዮች የሚዳሰሱበት ነው እና ቤተክርስቲያን ደግሞ ለአምልኮ ስርዓት የምትጠቀምባቸው ከምትጠቀምባቸው አንዱ ቅዱሳት ሥዕላት ናቸው። እነዚህ ሥዕላት ብዙ ጊዜ ትውፊቱን ይለቃሉ በሚልም ከሊቃውንቱ ትችት የሚነሳባቸው ጊዜ አለ እና እነዚህን ግን ጠብቀው ከትውልድ ትውልድ የሚሻገሩ ትክክለኛ ትውፊቱን የጠበቁ ሥዕላት እንዲሆኑ በተቋም ደረጃ መንፈሳዊ ኮሌጆች ላይ ቢሰጥ፣ መንፈሳዊ ትምህርት ቤቶች ላይ ቢሰጥ የሚል የብዙ ምሁራን ሀሳብ ነው እና በዚህ ዙሪያስ ምን ሀሳብ አለ? አዎ ይሄ በጣም ትክክለኛ ጥያቄ ነው። ቤተ ክርስቲያናችን ካሏት ትልቁ ጥበብ አንዱ የሥዕል ጥበብ ነው። የረጅም ዓመት ያስቆጠረ ከአራተኛው መቶ ክፍለ ዘመን ጀምሮ እስካሁን የቀጠለ ትልቅ ጥበብ ነው። ይሄ ጥበብ ደግሞ ለሀገራችንም የሥዕል ጥበብ ማበብ ትልቁን አስተዋጽኦ አበርክቷል። ከዛ በተጨማሪም ለሀገራችን የገቢ ምንጭ ሁሉ እስከ ማግኘት እስከ ማስገኘት የደረሰ ነው። አብዛኛ ቱሪስቶች መጥተው በየአድባራት በየገዳማት ሄደው የሚጎበኙት ቅዱሳት ሥዕላት ነው። ስለዚህ ይሄ ሥዕል ጥበብ በደንብ ተጠብቆ ለትውልድ ትውልድ መሸጋገር አለበት መተላለፍም አለበት። በይሄ ጥበብ እንዴት መጣ እንዴት እናስቀጥል፣ የሚለውም ጥናትና ምርምሮችም ያስፈልጋሉ። ቀጣዩ ትውልድ እንዲያውቆ ደግሞ የትምህርት ተቋማት ማስተማር አለባቸው። የሥዕል ጥበባውን በአብዛኛው በእኛ ቤተክርስቲያን ባሉ ኮሌጆች አይሰጥም። ይሄ መሰጠት አለበት። የሌሎችም ተሞክሮ መውሰድ አለበት። ለምሳሌ የግብጽ ኮፕቲክ ቤተክርስቲያን የስዕል ትምህርት ቤት አላት። ራሱን የቻለ በኢንስቲትዩት ደረጃ የሚሰጥ የስዕል ትምህርት ቤት አላት። ይሄ የስዕል ትምህርት ቤት የቤተ ክርስቲያኗን የአሳሳል ዘይቤ እንዲያብብ ትልቁን አስተዋጽኦ አበርክቷል። አሁን በሀገራችን ጭምር የምንጠቀማቸው በርካታ የግብጽ ኮፕቲክ ቤተክርስቲያን የተሳሉ ቅዱሳን ሥዕላት አሉ። ይህን ያደረጉት ከትውልድ ትውልድ እንዲተላለፍ ስዕላቸው በየጊዜው እያበበ እንዲሄድ ቅዱሳን ስዕላትን ደግሞ በራሳቸው ዘይቤ ተሳሉት እንዲጠቀሙ አደረጉት። ትልቅ ተጋድሎ የመጣ ነው። ስለዚህ እኛም የራሳችን የሆነ ጥበብ አለን። ይህን ጥበብ ለማስቀጠል አስጠብቆ ለማስካሄድ፣ የበለጠም ደግሞ እያዳበረ ለመሄድ ማድረግ የሚጠበቅብን ተቋማት በተለይም መንፈሳዊ ኮሌጆች የስዕል ትምህርትን እንደ አንድ ኮርስ ወስደው ማስተማር ይጠበቅባቸዋል። ማስተማሪ ይጠበቅባቸዋል። ጥናትና ምርምሮችን በስፋት ሊሰሩ ይገባል። አብዛኞቹ የተሰሩ ጥናትና ምርምሮች የምናያቸው በውጭ ጻፊያን በውጭ ተመራማሪዎች ይሰሩ ናቸው። በሀገራችን ተመራማሪዎች የተሰሩ ጥናቶች በጣም ውስን ናቸው። ስለዚህ ይሄ የከፍተኛ ትምህርት ተቋማት ዋነኛ ኃላፊነት ነው። ስለዚህ ቤተክርስቲያኗ የስዕሉን ጥበብ የቤተ ክርስቲያናችን ይሄ የቆየ ረጅም ዓመት ያስቆጠረ ትልቁ ጥበባችንን ለማስቀጠል የማሰልጠኛ ተቋማት ማስተማር ይጠበቅባቸዋል የሚል ሀሳብ አለኝ። ሌላው በስዕሉ ዘርፍ የሚስተዋሉ በርካታ ተግዳሮቶች አሉ። አሁን እየተመለከትናቸው አለ ነው ማለት ነው። እነዚህ ተግዳሮቶች በዋነኛነት ልናነሳ የምንችለው አንደኛ ለቅዱሳት ሥዕላት ተገቢውን ክብር አለመስጠት ተገቢውን ክብር አለመስጠት ይታያል። አብዛኞቹ ምእመን ቅዱሳንን ከመውደድም ሊሆን ይችላል ምናልባትም ከበጎ ወይም ከፍቅራቸው የተነሳ ስዕላቶቹን በቲሸርት ላይ፣ በኮፍያ ላይ፣ ቁልፍ መያዣ ላይ፣ መኪና ላይ፣ በባነር ላይ በተለይ ለበዓላት፣ ለጥምቀት፣ ለመስቀል በዓላት ወጣቶች ባነር ላይ በየሰፈሮቻቸው ለጥፎ የሚተዋቸው በኋላ ላይ በውርጭም ለዋራም ንፋስም ሁሉ ቀዳዷቸው የሚጠላቸው ሥዕሎች አሉ። መጽሐፍት ክብር ላይ እነዚህ እነዚህ የቅዱሳንን ክብር የሚወክል አይደለም፣ ክብራቸውን የማይጠብቅ ነው። በተለይም ተጠቅመን በምንጠላቸው ነገሮች ላይ ቅዱሳት ሥዕላትን ማድረግ አይጠበቅንም። በስፋት ይሄ ይታያል። በተጨማሪም ሥዕላቶቹም የሚሸጡባቸው ቦታዎች አዋራ እና ለተለያዩ ሌሎች ነገሮች የተዳረገ መንገድ ላይ ሁሉ ተዘርግተው የሚሸጡበት ሁኔታ አለ። ስለዚህ ቅዱሳት ሥዕላት የቤተ ክርስቲያናችን አንዱ መገልገያ ንዋያተ ቅድሳቶች ናቸው። እነዚህ ንዋያተ ቅድሳቶች ደግሞ ከእግዚአብሔር የተሰጡን ነው። በዘጸአት ምዕራፍ 25 በአንደኛ ነገሥት ምዕራፍ ስድስት ላይ እንደምንመለከተው እግዚአብሔር አምላክ ለቅዱስ ሙሴ በታቦቱ ላይ ክሩቤልን እንዲሰራ አዞታል። ስለዚህ ከእግዚአብሔር ነው የተሰጡ ማለት ነው። እነዚህ ሥዕላት ደግሞ መከበር አለባቸው። እግዚአብሔር ነው የሰጠን ማክበር አለብን። እግዚአብሔር ነው ሥዕላቶቹንም ደግሞ በዚያው በዘጸአት ላይ እንደምንመለከተው ነዋያተ ቅዱሳቶችን የሚሰሩትን ሰዎች ሁሉ እግዚአብሔር ነው የመረጣቸው፣ ማስተዋልና ጥበብ ሁሉ ነው የሰጣቸው። ስለዚህ ሰአሊያን ዝም ብለው ተነስተው ቅዱሳን ስዕላትን መስራት የለባቸውም ማለት ነው። በእግዚአብሔር መመረጥ አለባቸው። እግዚአብሔርን ስዕል የቅዱሳንን ስዕል ለመስራት እግዚአብሔር ጥበብና ማስተዋል እንዲገልጽላቸው መጠየቅ አለባቸው ማለት ነው። ሌላ የምናየው ተግዳሮት የህንፃ አሰሪ ኮሚቴዎች ክፍተት ነው። የግንዛቤ ማነስ ማለት ነው። በስፋት አብዛኛ አብያተ ክርስቲያናትን ቅዱሳን ሥዕላትን ለማሰራት ከተፈለገ በቅድ አያያዝም ልክ ቤተ ክርስቲያኑ ሊመረቅ ጥቂት ቀናት ሲቀሩት ብቻ ነው ስለ ቅዱሳን ሥዕላት ማሰብ የሚጀመረው ማለት ነው። በቂ ጊዜ ተሰጥቶት ስለ ቅዱሳን ሥዕላት የትኛውን ቅዱሳን እንዴት መመረጥ እንዳለበት፣ ምን አይነት ሥዕላት መሰራት እንዳለበት የሚለውን ጉዳይ አስቀድመው በእቅድ ደረጃ ሁሉ አይዞም በጣም ለስዕል ቤተክርስቲያኑ ሊመረቅ የተወሰኑ ጊዜያቶች ሲቀሩት ነው ስለ ስዕል ማሰብ የሚጀመረው ስዕል ደግሞ ረጅም ጊዜ የሚፈልግ ነው ስራው ራሱ ረጅም ጊዜ ተሰርቶ የሚጠናቀቅ ነገር ስለሆነ ከሰርቶ እስከ መለጠፍ ሰፊ ጊዜ የሚያስፈልገው ስለሆነ የዲዛይን ስራ ሁሉ ያስፈልገዋል ቅዱሳንም መምረጥ አለበት ስርዓቱ ከተሰሩ በኋላ ደግሞ የመለጠፊያ ጊዜ አለ እነዚህን ሁሉ ለማድረግ በቂ ጊዜ ያስፈልገዋል። ያንን ጊዜ በቂ ጊዜ ስለማይሰጡ ብዙ ጊዜ ትውፊቱን ያልጠበቁ ስዕሎች በይድረስ ይድረስ እንዲሰሩ ምክንያት ሆኗል ማለት ነው።